ፉአድ ወንድማችን እንኳን ደስ አለ፣ እንኳን ለዚህ ቀን ያደረሰ። የእውነት እጅግ በጣም ደስ ብሎኛል ማለት ነው። እንግዲህ ፉ እንደዚህ ሙሽራ መስሎ በወንድሞቹ በግራ በቀኝ ተከቦ መጥቷል ማለት ነው። እንዲሁም በኮሚኒቲው ላይ እንዲህ ሲል ገልጸዋል፣ እንቅፋቶች ያንገዳግዱናል እንጂ አይጥሉንም። ተመልሰናል። ኮፒ ሊንክ እያደረጋችሁ ዛሬ ማታ 11 ሰዓት ተቀውጠዋል ከወንድሞቼ ጋር ብሏል ማለት ነው። እንኳንን ቀወጥከው፣ እንኳንን ከወንድሞች ጋር ቀወጥከው። እኛም ከጎንህ ነን እናደርጋለን ማለት ነው። በሼር በኮፒሊንክ ሊንክ ከአንተ ጋር ነን ማለት ነው። ውድ ተመልካቾቼ እንግዲህ እንኳን ደስ አለህን በለው ለፉአድ ማለት ነው። አንድ መቶ ሺህ አይደለም ሁለት መቶ ሺ ሶስት መቶ ሺ አራት መቶ ሺህ እያልክ ገና አንድ ሚሊየን ትገባለ። ውድ ተመልካቾቼ አሰላም አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው፣ በያላችሁበት ሰላማችሁ አላህ ህብዛሌ፣ ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልቤ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የሚሆነው በፉአድ ላይ ነው ማለት ነው። ፉፉ እንግዲህ መቶ ሺህ ሰብስክራይብ ስለገባ ዛሬ ጓደኞቹ ሊያከብሩለት እንደዚህ ከበሁት መጥተዋል ማለት ነው በአቤላና በአብርሃም ማለት ነው። በጓደኞቹ በወንድሞቹ ተከቦ መጥተዋል ማለት ነው። የሰውን ደስታ የሚያስደስታችሁ መቼም የሰው ደስታ የማያስደስተው ሴጣን ብቻ ነው። ይህ ሰው ልጅ ያስደስተዋል፣ የሰውን ደስታ ማለት ነው። እና ከልባችሁ ፉን የምታከብሩና የምትወዱት እንኳን ደስ አለ፣ እንኳን ለዚህ ቀን በቃ አንድ መቶ ሺህ ብቻ ሳይሆን ገና አንድ ሚሊዮን ገብተ እናይሃለን እያላችሁ መልካም ምኞታችሁ ግለጹለት። እንዲሁም ደግሞ እየገባችሁ ማለት ነው በአሁኑ ሰዓት የፉ የዩቲዩብ ቻናል በጣም ዝቅ እያለ ነው፣ ቪውን ማለት ነው። እና እንዳለውም እንደተናገረውም ወይም መልእክቱ እንዳስቀመጠልንም ኮፒ ሊንክ እያደረጋችሁ ቪዲዮ ሲለቅ ደግሞ ላይክ፣ በተለይ ላይክ ነው የሚጠቅመው ማለት ነው። ሼር ማድረግ የምትችሉ ደግሞ ሼር እያደረጋችሁለት የዩቱብ ቻናሉ እንዲንቀሳቀስ እናድርገው ማለት ነው። ምንም ችግር የለውም። ያ ዛሬ የደስታ ቀን ነው እና ኮፒ ሊንክ እየገባችሁ ኮፒ ሊንክ አድርጉለት። ያው እኔ ብዙን ጊዜ አድናቂዎቹም ሲናገሩ ሰማለሁ እና እሱን ከዚህ በፊት ተናግሯል። ሪፖርት እንደሚደረግበት ነው የዩቱብ ቻናሉ የሚናገረው ማለት ነው። ግን እንደዚህ አይነት ሪፖርት እያደረጋችሁ ሰውን ለማድከም የምትፈልጉ ሰዎች ግን አላህ ልቦና ይስጣችሁ። ጥሩ አይደለም። ሰው ለፍቶ ደክሞ ነው እዚህ ቦታ የሚደርሰው ማለት ነው ብዙ ዋጋ ከፍሎ ነው እና እባካችሁ እንደዚህ አይነት መጥፎ ተግባርን የምተገብሩ ምንም ጥቅም የለው፣ እንገባችሁ አይደል? ለእናንተ አትጠቀሙ ማለት ነው። ሪፖርት አደረጋችሁ፣ እሱ ልታጠፉት አትችሉም። ያው እንዳለውም ነው ብታንገዳግዱት ነው እንጂ ማለት ነው። ባይሆን ተጋግዛችሁ አግዛችሁት ተጋግዛችሁ አብራችሁ ብትጓዙ ነው የሚሻለው ማለት ነው። እና ፉዬ ወንድሜ እንኳን ደስ አለ እንኳንም ለዚህ ቀን በቃ ከዚህ በላይ አግኝተ እንዳልኩትም አንድ ሚሊዮን ገብተ ለማየት ያብቃን። የሚጣየ አባት ማለት ነው የሚጣየ አባት ፉ ከዚህ በላይም ደርሰን ለማየት ያብቃን የእናቱ ልጅ ጀግና በርታ ጎበዝ ጎ ወደፊት ነው የምለው ማለት ነው እኔ ፉን ብቻ ሳይሆን ማንንም ማንንም ሰርቶ እንዲለወጥ ነው ፍላጎቴ ማለት ነው ቤተሰብ ለሰዎች ምቀኛ ቅንቅና መሆን የለብንም ቅን መሆን ነው ያለብን ማለት ነው ቅን መልካም ልብ ሊኖረን ይገባል ማለት ነው እኛ ለሰዎችን መልካም ነገር ስናስብ እኛን ደግሞ አላህዬ መልካም ነገር ያስብልናል መልካም ነገር ይሰጠናል ማለት ነው በሰው ላይ መጥፎ ነገርን አትመኙ መጥፎ ተግባርንም አትፈጽሙ ነው የምለው ማለት ነው። እና ለወንድማችን እንኳን ደስ አለ እንኳን ለዚህ ክብር አበቃ መቶ ሺህ ሳይሆን ሁለት መቶ ሺህ ሶስት መቶ ሺህ እያልክ ለማደግ ያብቃህ ነው ብላችሁ መልካም ምኞት ተመኙለት። ላለው ፉዬ እንኳን ደስ አለ በድጋሚ ማለት ነው። በተለመደው ሰዓት እንግዲህ እንደ ቀጠሮ አስራ አንድ ሰዓት በጉጉት ጠብቁት ነው የምለው። ሰላማችሁ አለ ያህ ብዛልኝ። እወዳችኋለሁ።